ጨለማ ነው። እውነቱም ያስፈራል። ብዙዎቻችን ከቤታችን ወደ ሽንት ቤት ለማሄድ እኮ እንፈራለን አይደለም እንደ ማብራት ከሌለ አንዳንዶች አድኮ አንድ በአንድ ወጣ በዛን ሰዓት ልክ ከነሱ እየፈሩ ባሉ ሰት በህሉት ምድር ባዳ ነው። በባህል ውስጥ ነው። በዛ ውስጥ ሆኖ እነሱ እየተጨነቁ ግራ እየተጋቡ ወደ ምን ይሻረናል። ምክንያቱም በሰዓቱ ኢየሱስ ከነሱ ጋር አልነበረም። ለጸሎት ከነሱ ተለይተው ወደ ተራራ ነበር ከዛ እነሱ እየተጨነቁ እያሉ ከእነሱ ተለይተው የለው ኢየሱስ ተመልሶ ወደ እነሱ መጣ። አሜን፣ ኢየሱስ ያድና፣ ሀሌሉያ፣ ክብር ለኢየሱስ ይሁን። ከምሽቱ ዘጠኝ ሰዓት ማለት ነው። ከሌሊቱ አራተኛው ክፍል ኢየሱስ በባህር ላይ እየሄደ ወደ እነርሱ መጣ። ደቀ መዛሙርቱም በባህር ላይ ሲሄድ ባዩት ጊዜ ምታት ነው ብሎ ታወኩ።

አይዛቸው አሜን። ወዲያው ኢየሱስ ተናገራቸው። ምን ብለው? አይዛቸው አይዛቸው፣ እኔ ነኝ አትፍሩ። አሜን፣ አትፍሩ አላቸው። ክብልለ ኢየሱስ ሲሆን የሚያሰራራቸው ነገር ምንድን ነው? ምን እያሰራራቸው? በሽታ ነው? ችግር ነው? ድህነት ነው? ማጣት ነው? መከራ ነው? ዳ

አመት አስነስቶ በከበረው ቦታ ላይ ያቆማል። የሚበሉትም እግዚአብሔር ያስናናቸዋል፣ ያጠነክራቸዋል፣ ያሻግራቸዋል፣ ያሳልፋቸዋል።